ዳኒ ማለት ነው በመጀመሪያ ያው ሀይሚ ምን አይነት ሴት እንደሆነች እና ክብሯን የጠበቀች ሴት እንደሆነች ስለመሰከርክልን እናመሰግናለን። ዳኒ ሀይሚና ብሩኬም ሀይሚ ብሩኬም በደንብ ጠንቅቃ ታውቃለች። ብሩኬም ሀይሚን ምን አይነት ሴት ክብሯን የጠበቀች ሴት እንደሆነች በደንብ ጠንቅቆ ያውቃል። አሁን ግን እነሱ እል ውስጥ ነው ያሉት፣ እል ውስጥ ማለት ነው። ይህ ሁሉ ደግሞ የአንተና የሶሲ ስራ ነው ከቻላችሁ ከቻላችሁ እንደው ዳኒና ሶሲ ማለት ነው በእናታችሁ ከሀይሚና ከብሩኬ ሕይወት ውጡ በቃ። የእውነት ልጆቹንም ሰላም ነሳችሁ፣ እኛንም ሰላም ነሳችሁን። እናንተ ከመጣችሁ በኋላ ነው ሃይሚና ብሩኬ እንኳን መግባባት ያቃታቸው። ሶሲና ዳኒ አንተ ከመጣችሁ በኋላ ነው እነዚህ ልጆች እንኳን ተግባብተው ወደ በፊት ፍቅራቸው መመለስ ያቃታቸው ማለት ነው። እና የሀይሚን ጥሩ ሴት መሆኗን፣ እንደዚህ አይነት ሴት አለመሆኗን፣ ክብሯን የጠበቀች ሴት መሆኗን በመመስከር ነገር የእውነት አርንቄ ያለው ደግሞ ሀይሚ ማንም የሚያደንቃት ልጅ ናት። ማንም ሊመሰክርላት የሚችል አይነት ሴት ናት፣ አይደለም አንተ ማለት ነው። እና እኛ እስከዛሬ ዳኒን ብሩኬንና ሀይሚን ስናቃቸው ክብራቸውን የጠበቁ ስነስርዓት ያላቸው ጨዋ ቤተሰብ ወልዶ ጨዋ ቤተሰብ ያሳደጋቸው ስነስርዓታቸውን ባህላቸውን፣ ክብራቸውን የጠበቁ ናቸው። ሁለቱም ሀይሚ ለብሩኬ መቶ ፐርሰንት በደንብ አድርጋ መመስከር ትችላለች፣ ደግሞ በደንብ ውስጥ አያውቋል ብሩኬ እንደዚህ አይነት ልጅ እንዳልሆነ ማለት ነው። ብሩኬም ደግሞ ሀይሚ ክብሯን የጠበቀች ልጅ እንደዚህ አይነት ባህሪ እንደሌለባት በደንብ አርጎ መቶ ፐርሰንት ሊመሳክር ይችላል። ግን አሁን ሁለቱ እልህ ውስጥ ነው ያሉት። በቃ አንቺ ዲኒን ተይ፣ አንተ ሶሲን ተው። በቃ ይሄ እልህ ውስጥ ነው ያሉት። አሁን እነሱ ሁለቱን ላግባባቸው አለመቻሉ የሁለቱ እልህ ነው። እሱ ሶሲን አይተውም፣ እሷም ዳን ይመተው አልቻለችም። ሁለቱም እልህ አለባቸው እና እልህ ደግሞ መጥፎ ነው። ይህ ነገር ሊያግባባቸው አልቻለም። ይሄ የሆነው ደግሞ አንተና ሶሲ ወደ ህይወታቸው ከመጣችሁ ጀምሮ ሀይሚና ብሩኬ መግባባት አልቻሉም። የእውነት ከነገ ዛሬ ተግባብተው ወደ በፊት ፍቅራቸው ተመልሰው ይመጣሉ ብለን እኛ በጉጉት ስንጠብቅ ሳይግባቡ ጊዜ ጊዜ በእናንተ ምክንያት እንደተጨቃጨቁ በእናንተው ምክንያት ይለያያሉ ማለት ነው። ይህ ሁሉ ደግሞ የአንተና የሶሲ ሴራ ነው። አንተና ሶሲ ደግሞ በደንብ ስራችሁን እየሰራችሁ ነው። በደንብ ታቆታላችሁ፣ በደንብ አርጋችሁ እንጂ አንተና ሶሲ በፍጹም አልተጣላችሁም። ግን አላማችሁ አንድና አንድ፣ ብዙ ኦዲንስም የነቃባችሁ እናንተ። አላማችሁ ሁለታችሁ ተጣልታችሁ ሳይሆን ሁለታችሁ የአንድ አላማ አላችሁ። እሱንም ብሩኬና ሀይሚን የመለያየት ስራ ነው። ይህንን ደግሞ ሁለቱ መንቀት አቅቷቸዋል። ሀይሚያም ነቅቻ አሉ ትላል፣ አልነቃችም። ቡሩኬም ነቅቻ አሉ አልነቃም። ሁለቱም ነቅተዋል የሚባለው ሀይሚ ከአንተ ጋር ስትርቅ ነው፣ ቡሩኬ ከሶሲ ተብዬ ዋጋ ሲርቅ ነው። ሁለቱም ነቅተዋል፣ ዓይናቸውን ገልጠዋል፣ ልባቸውን ከፍተዋል ብለምናስበው ይሄ ሲሆን ነው። ግን አሁን ሁለቱም አልነቁም። ቡሩኬም ሶሲ መተው አልቻለም። ሀይሚም አንተ መተው አልቻለችም። ሁላችሁም እል ውስጥ ነው ያሉት። ይሄ እል ደግሞ በእናንተ የተነሳ ምንም ሊያግባባቸው አልቻልም። እኛም ተጨነቅን፣ እኛም ተጠበብን። ከነገ ዛሬ አዲስ ነገር ይዘው ይመጣሉ። የወደፊት ፍቅራቸው፣ የወደፊት ሰላማቸው ናፈቀን። እውነት ናፈቀን። በጣም በጣም ናፈቀን። እድሜ ለዳኒና ለሶሲ። ይሄ ሁሉ የእናንተ ስራ፣ የእናንተ እጅ አለበት። እናንተ ወጥመድ ውስጥ አስገብታችሁ ነው ሀይሚን በንጹህ በየዋ ጎኗ በትህትና በሰው አክባሪነቷ በየሉንታነቷ ዳኒም ተጠቀምክባት በሀይሚ። ሶሲ ተብያም የብሩኬን የዋህነት የብሩኬን ሴት አክባሪነት አይታ እሷም ተጠቀመችበት። እውነት እኛ ብሩኬንና ሀይሚን በእንደዚህ አይነት ሁኔታ አይተናቸውም አናውቅም። የመጀመሪያ ጊዜ ጨረሻውን ቪዲዮ እንኳን ሲሰሩ ምንም መግባባት አልቻሉም። እውነት ቤተሰቦች ምንም አይግባቡም። በቃ ሳይግባቡ ያ ቪዲዮ ያልቃል። ብሩኬ ወናዝ ነው ሀይሚን ማዝና እንደዚያ ነው የሚለያዩት። ይህ ሁሉ ደግሞ በሁለቱ ምክንያት ነው። በራሳቸው እንኳን ጉዳይ አይደለም። በዛ ላይም ደግሞ እልህ ተጨምሮባቸው ማለት ነው። እና የብሩኬንም የዋህጎን የሀይሚንም ትትንዋን እና ሰው አክባሪነቷና እምቢያልልም አይነቷን ለሰው የምትሰጠው መልካም ቦታ ያንን በመጠቀም ነው ብሩኬ ዳኒና ሶሲ ያጠመዷቸው ማለት ነው። እና እናንተ ባካችሁን ከቻላችሁ እኛ ምን ፈልገው ዳኒና ሶሲ ከሀይሜና ከብሩኬ ሕይወት ውጡ፣ በእናታችሁ። እኛ የድሮ ነገራቸውን አፈቀን። ይሄ በፍቅር በሰላም የሚመጡት ስቀው ተጫውተው ይሄ ወጣ ብለው ዘና የሚሉበት ጊዜ እንደ ያንን ሁሉ ጊዜ እኮ እናንተ ናቸው የወሰዳችሁባቸው። የእናንተን ነገር ነው ሳያሰለስሉ ወለ ያድሩት በቃ እንዴት ሶሲ ከብሩኬ ህይወት አትወጣም? እንዴት ሀይሚ ዳኒ መተው አቃታት? እሱም ለብቻው እንደዚህ ሁለቱም የራሳቸውን እናንተን እያሰቡ ለራሳቸው የሚሆንበት እንደ በፊት ጊዜ እያገኙ አይደሉም። ስለዛ፣ አንድና አንድ ስለ ሀይሚ የሴት ክብሯ ስለመሰከር እናመሰግናለን። ለሀይሚ እኛም እንኳን በሩቅ ለምናያት መቶ ፐርሰንት እኔ መሰክራለሁ። ሀይሚ እንደዚህ አይነት ልጅ አይደለችም። ቁንጥጥ፣ የሆነች ቁጥብ የሆነች ሴት ናት። ብሩኬ የም እንደዛው። ና እናንተ ናችሁ እንደዚህ አይነት ስም እንዲሰጣቸውም ወጥመድ እየጠመዳችሁ የምታጠምዷቸው እናንተ ናችሁ። ና ከሀይሚና ከብሩኬ ህይወት ውስጥ በቃችሁ።